ፊልሙን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ የሚጀምረው በ1926 ዓመተ ምህረት በአውስትራሊያ ውስጥ በምትገኘው ዳንጋታ በተባለችው ከተማ ውስጥ ነው። በዛን ጊዜም የአስር ዓመት ህፃን ልጅ የነበረችው ቲሊ ስቱዋርት የተባለ አንድ ተማሪን ገላለች በሚል ከከተማው እንድትባረር ትደረጋለች። ያባረራትም ፋራት የተባለ የከተማው ፖሊስ ነበረ። ከ25 ዓመት በኋላ ግን ቲሊ ልብስ ሰፊ ሆና ወደ ከተማው ደግሞ ትመለሳለች። ቲሊም ወደ ቤቷ ውስጥ ከመግባቷ በፊትም ሰርጀንት ፏራትን ታገኘዋለች። ከዚያም ሁለቱም ማውራትም ይጀምራሉ። ከመለያየታቸው በፊትም ፏራት የለበሰችው ልብስ እንደሚያምር ይነግራታል። ቲሊም ወደ ቤቷ በገባችበት ሰዓት ላይ ቤቷን ተመሰቃቅሎ ነበር ያገኘችው። እናቷ ሞሊም ቲሊ ከሄደች በኋላ አይምሮ ታማሚ ሆናለች። እናም አሁንም የምትኖረውን ብቻዋን ነበረ። ስለዚህም ቲሊ አሁን የመጣቸው እናቷን ለመንከባከብና ሌላ ደግሞ አንድ ድብቅ አላማም ነበራት። ምንም እንኳን ቲሊ ነፍሰ ገዳይነሽ ብትባልም ነገር ግን በዛን ቀን የተከሰተውን ነገር ምንም አታቅም ነበረ። ስለዚህም እናቷ ስለአደጋው የምታስታውሰው ነገር ካለ በሚል ትጠይቃታለች። ቢሆንም ሞሊ ግን ልጇን ራሱ የማስታወስ ችሎታ አልነበራትም። በቀጤው ቀንም ቲሊ ቤቱን ታጸዳዋለች። እናም እናቷንም ገለዋንም ታጥባታለች። በዚህም ጊዜ ላይ የቲሊ መምጣት በከተማው ሰዎች በሙሉ ይነገራል። እናም ይህን በመስማታቸውም ደስተኛም አልነበሩም። በቀጠው ቀን የዳንጋታ ወጣቶች ከሌላ ከተማ ወጣቶች ጋር ሲጫወቱ እንመለከታለን የምታምረው ቲሊም ቆንጆ ልብስ ለብሳ ወደዛ በመጣችበት ሰዓት ላይ ወጣቶቹ በሙሉ ትኩረታቸው እሷ ላይ ይሆናል። ስለዚህም የቡድናቸው አለቃ የነበረው ቴዲ ወደ እሷ በመምጣት የወጣቶቹን ትኩረት እየሳበች በመሆኗ ከዚህ ዞር እንድትል ይነግራታል። እንድትሄድም ጨዋታው ምን ያክል እነሱ አስፈላጊ መሆኑንም ይነግራታል። እናም በመጨረሻም ተነስታም ትሄዳለች። ቢሆንም ከደቂቃዎች በኋላ ግን ተመልሳ ደሞ ትመጣለች። በዚህ ጊዜም የመጣቸው ከዚህ በፊት ከነበረው ልብስ የበለጠ የሚያምር ጥቁር ልብስን ለብሳ ነበረ። በዚህ ጊዜም ሄድ ያገኘችው ገርትሩድ የተባለችውን ድሮ የትምህርት ቤት ጓደኛዋን ነበረ። ከድሮም ጀምሮ መነጽር የምታደርግና በሌሎችም የተጠላች አይነት ተማሪም ነበረች። አሁን ላይ ገርትሩድ ዊሊያም የሚባልን ሰው ታፈቅራለች። ቢሆንም ግን የምታምር ስላልነበረች እሱ ጭራሽ አይቷት አያውቅም። ዊሊያም በኳስ ጨዋታው ላይ ስለሚሳተፍ ቲሊም ገርትሩድ ለሱ ያላትን ስሜት ከተመለከተች በኋላ ለሷም የሚሆንን ቀሚስ ልትሰራላትና በኳስ ጨዋታው ላይም ያንን አድርጋ እንድትሄድም ይስማማሉ። ቢሆንም ገርትሩድ ግን ቀሚስ ብቻ ሊለውጣት እንደማይችል ትናገራለች። ቢሆንም ቲሊ ግን እሷን አይታ እንድትማር ከነገረቻት በኋላ ወደ ኳስ ሜዳው ታመራለች። ከዚያም ሰውነቷንም በማሳየት ተቃራኒ ቡድኖችን ትኩረታቸውን ትስባለች። በዚህም ምክንያት የዳንጋ ወጣቶች ውድድሩን ያሸንፋሉ። በዚያን ቀን ከሰዓት ላይ ቴሊ እና እናቷ ሞሊ አርማ የተባለችዋን ሴትዮ ሄደው ይጎበኛሉ። ምክንያቱም አርማ ሞሊ ብቻዋን በሆነችበት ጊዜ ላይ በሙሉ ምግብ እየላከች እሷን ስትመግባት የቆየችው ሴት ነች። ይህ በእንዲህ እንዳለ ቴሊ ስቱዋርት የሞተበትን የድሮ ትምህርት ቤቷን ትመለከታለች። ምን ያክልም ስቱዋርት ያሰቃያት እንደነበረ ማስታወስ ትጀምራለች። ከሱ ለመደበቅም ስትለም ወደ ትልቁ የብረት አውርም ትወጣ ነበር። ገርትሩድንም በተመለከተቻት ሰዓት ላይ እንድትረዳ ተጠይቃታለች። ቢሆንም ግን ገርትሩድ ከዛ ሮጣ ትሄዳለች። በመጨረሻም ቲሊ ከማማው ላይ በምትወርድበት ሰዓት ግን ስቱዋርት አፏን አፈኖ ይዛታል። ወደ ግድግዳው ካስጠጋት በኋላ እሷንና እናቷን መግደሉ እንደማይቀር በመናገር ያስፈራራታል። ብዙ ነገሮችን ማስታወስ ትቻል እንጂ ነገር ግን ስቱዋርት እንዴት እንደሞተ ምንም የምታስታውሰው ነገር አልነበረም። በዛን ማታ ላይ ቲሊ ለእናቷ በልብስ ሰፊነት ስላሳካቻቸው ስኬቶች ትነግራታለች። ስቱዋርትንም የገደለው ማን እንደሆነ ለማጣራት ከእናቷ ብትሞክርም ነገር ግን አሁንም አይሳካላትም ነበረ። ልክ በዛን ሰዓት ላይ ንግግራቸው በገርትሩድ ይቋረጣል። የመጣችውም ቲሊ እንደነገረቻት ቀሚሱን እንድትሰራላት ለመጠየቅ ነበረ። ቲሊም ልብሱን ልትሰራላት ትስማማለች። ነገር ግን በምላሹ ደግሞ ገርትዋርድ ያኔ ህፃን እያሉ ስቱዋርት እሷ ያለችበትን ቦታ እንዲያቅ ነግራው ከሆነ በሚል ተጠይቃታለች። ስቱዋርትም ገርትሩደን ይደበድባት ነበረ። ስለዚህም እሷም ራሷን ነፃ ለማውጣት ስትል ቲሊ ያለችበትን ቦታ ነግራው እንደነበረ ትናገራለች። በቀጣዩ ቀን ቲሊ እና ቴዲ እንደ ድንገት ይገናኛሉ። እናም በመንገዳቸው መውራት ይጀምራሉ። ቴዲም በኳስ ጨዋታው ዝግጅት ላይ እንድትመጣም ይጋብዛታል። ቢሆንም ቲሊ ግን ቢዚ እንደሆነች በመናገር መምጣት እንደማትችል ትነግረዋለች። በዛን ቀን ከሰዓት ላይ ሰርጀንት ፋራት ወደ ቲሊ ቤት ይመጣል። ልብሶችን ወደምትሰራበት ክፍልም በገባበት ሰዓት ላይ በውስጡ የነበረው ስሜት ይጋለጣል። ይህም ስሜት ፋራት የሴቶችን ልብስ ዲዛይን ማድረግና ዲዛይን የተደረጉትን መልበስ ይወድ ነበረ። ከዚያም ፋራት ቲሊን ከዚህ ከተማ እንድትወጣ ያደረጋት የስቱዋርት አባት የሆነው ኢቫን ወይም የከተማው ሊቀመንበር እሱን አደጋ ውስጥ እንደሚከተው ካስፈራረው በኋላ እንዳስወጣት ይናገራል። በሚያስገርም መልኩ ቲሊ በሱ ከመናደድ ይልቅ ለግልጸኝነቱ ታመሰግነዋለች። ከዚያም ሁለቱ የልብስ ዲዛይን ያግባባቸው ስለነበረም በዛ በደስታ መቀራረብ ይጀምራሉ። በቀጣይ ኳስ ተጫዋቾቹ ያዘጋጁት ድግስ በቅዳሜ ለት ይደርሳል። ገርትሩድም ቲሊ ባዘጋጀችላት ልብስ ወደዛ ድግስ ቦታ ትመጣለች። ይህም የብዙ ሰዎችን ትኩረትም የሚስብ ነበር። የበለጠ ደግሞ እሷን የምትወደው ወደ ዊሊያም አትኩሮ ይመለከታታል። ይህ በእንዲህ እንዳለ በዛ ፕሮግራም ላይ ግን ከመሳተፍ ይልቅ መውሊ ቴዲና ቴሌ ወደ አንድ ሲኒማ ቤት ይሄዳሉ። ከፊልሙ በኋላም ቴዲ ቴዲ እና እናቷን ወደ ቤታቸው ይሸኛቸዋል። ሻይ ጠጥቶም እንዲሄድ ከነገረችው በኋላ በሐሳቧ ተስማምቶ ቁጭ ብለው ማውራት ይጀምራሉ። እየሰራችበት የነበረችውንም ከተማም ከነገረችው በኋላ በዚህ ከተማ ሰዎች እናቷ እና እሱ አይጠሉ እንደነበረ ትነግረዋለች። በስቱዋርት ሞትም እስካሁን ድረስ የሚቅርታም እንዳላደረጉላትም ነው የምትናገረው። ቴዲም ሰዎች መጥፎ መሆናቸውን በመናገር የእሱ ወንድም የሆነውን ቦኒን ራሱ ከእነሱ የተለየ በመሆኑ ምክንያት ከከተማው ሊያስወጡ ተሞክረው እንደነበረም ይናገራል። ሁለቱ በተቀራረቡ ሰዓት ላይ ቴዲም ስለእሱ ያለውን ት ይናገራል። ቢሆንም እናቷን ማስተኛት እንዳለባት በመናገር ግን ትተውት ትሄዳለች። በቀጣዩ ቀን በገርትሩድ አለባበስ ተገርሞ የነበሩ ሴቶች በሙሉ ወደ ቲሊ ቤት በመምጣት ለነሱም እንደሱ አይነት ልብስ እንድትሰራላቸው ይጠይቋታል። ይህ ወሬም ተስፋፍቶም የከተማው ሴቶች በሙሉ እሷ ጋር ቀሚስ ለማሰራት ይፈልጋሉ። ይህ በእንዲ እንዳለ ኤቨን ኡናይ የተባለች አንዲት ልብስ ሰፊ እንዳውም ይቀጥራል። ይህንንም ያደረገው ቲሊን በማሸነፍ የእሷን ቢዝነስ እንድትዘጋባት ነበር። ቢሆንም ገርትሩድ እና ሌሎች የከተማው ሴቶች መጀመሪያ ችሎታዋን እንድታሳያቸው ይጠይቋታል። ኡናም ይህንን ለመስራትም ትስማማለች። በገጠው ቀን ቴዲ ለቲሊ እንደሱ ያለ ጥሩ አስተሳሰብ ያለውና ችሎት ያለው ሰው በዚህ ትንሽዬ ከተማ ውስጥ ጊዜውን ማቃጠል እንደሌለበት ይነግራታል። ስለዚህም በእንደዚህ አይነት አስተሳሰብ ውስጥ ከተዘፈቁ ሰዎችም ለመራቅ ሲሉ አብሮ ከዚህ ከተማ እንዲወጡም ነበር የጠየቃት። ይህም በሚያወራበት ሰዓት ላይ ወደሷ በመቅረብም ይስማታል። ቢሆንም ለሱ ያላትን ስሜት ግን በመቆጣጠር እሷ እርግማን እንዳለባት ትነግሯለች። በቀጣዩ ቀን ዊሊያም ገርትሩድን ለማግባት ይዘጋጃል። ቴዲም የሱ ሚዜም እንዲሆን ነበር የፈለገው። ስለዚህም ቴዲም በዚህ ሀሳብ በመስማማት ለእሱም የሆነን ሱፍ በቲሊ ለማሰራት ይወስናል። ለልብሱም ሰውነቱን በምትለካበት ሰዓት ላይም ሁለቱ ተቀራርበው በመጨረሻ ይሳሳማሉ። በሌላ በኩል ኦና ችኞቿ በሙሉ ቲሊ በመምጣቷ ምክንያት ትተዋት በመሄዳቸው ትናደዳለች። ቢሆንም ኤቨን ግን በዚህ እንድትረጋጋ ያደርጋታል። በዚህም ጊዜ ላይ ሁለቱ የተደበቀ የፍቅር ግንኙነት እንዳላቸው እንገነዘባለን። የኤቨን ሚስት የነበረችውን ማሪ ማሪጎልድ ሁለቱም በመስኮት ስትመለከታቸው ትደነግጣለች ከዚያም ወደ ቲሊ ቤትም ከሄደች በኋላም እሷም ለራሷ ቀሚስ ለማሰራት ትወስናለች። በሚወሩበትም ሰዓት ላይ ሜሪጎልድ ልጇ ስቱዋርት እሷ እንደምታስበው ከሆነ የሞተው ከዛፍ ላይ ወድቆ እንደሆነ ትናገራለች። ቲሊም ስቱዋርትን ገላለች ስለሚባለውም ወሬም እንደማታምንም ትናገራለች። ከዛ በተጨማሪም ቢዩ ላይ የተባለችው የእነ ቲሊ የቀድሞው መምህር በቦታው ላይ እንደነበረችና የተፈጠረውንም እንደተመለከተችም ትናገራለች። በዚህም ሰዓት ላይ ቲሊም እንደተታለለች ታስባለች። ከዚያም ቴሌ ወደ ፋራ ሄዳ መደለያን ከሰጠችው በኋላ ቢውላን ለማናገር ወደ ትምህርት ቤት ውስጥ ትገባለች። ቢውላም ትክክለኛ ያልሆነን ቃል ለፖሊሶች በመስጠቷም እሷን መውቀስ ትጀምራለች። በመጀመሪያም ቢውላ ከዚህ በፊት በሰጠችው ቃል ለመጽናት ያሰበች ትመስላለች። ቢሆንም ቴሌ ግን እሷንም እንደምትከሳት በነገረቻት ሰዓት ላይ በመጨረሻ በመፍራት አደጋው በደረሰ ጊዜ በዛ ቦታ ላይ እንዳልነበረች ትናገራለች። ሲገለጥም እዛ የደረሰችው ስቱዋርት ከሞተ በኋላ ነበረ። ቢሆንም ኢቫን እሷን እንዳይከሳት በመፍራት ይህንን ያደረገችው ቴሌ እንደሆነች በመ ነገር ፈርዳባታለች። ቴሊም ከሄደች በኋላ ቢዩላ በሰርግ ድግሱ ቦታ ላይ ለሜሪ ጎልድ ልጇ እንደድንገት በአደጋ እንዳልሞተና የገደለችውም ቴሊ እንደሆነችም ማጥብቃ ትነግራታለች። ይህ በእንዲህ እንዳለ ቲሊም በሰርግ ድግሱ ላይ ተገኝታለች። ለፋራትም ቢዩላ ከዚህ በፊት የሰጠችው ቃል እውነተኛ እንዳልሆነም ትነግረዋለች። ኢቫንም ለምን እሷ ከዚህ ከተማ እንድትወጣ ሊያደርግ እየሞከረ እንደነበረ ትጠይቀዋለች። እሱም ኢቫን እሷን የማሳደግ መብት እንደነበረው ይነግራታል። ይህም ማለት ኤቨን የቲሊም አባት ነበር ማለት ነው። ልክ በዚህን ሰዓት ላይ ሜሪ ጎልድ ማልቀስና በንዴትም የልጅ የገዳይ ነሽ እያለች ቲሊ ላይ መጮህ ትጀምራለች። ለማብራራት ብትሞክርም፣ ነገር ግን ኤቨንም እሷን ይገፈትራታል። ይህም ቴዲም እንዲናደድ ያደርገውና ከኢቫን ጋርም ሊደባደ ተዳርሶ ነበረ። ተስፋ በመቁረጥ ስሜት ውስጥ የምትገኘውም ቲሊ እዛ ለሚገኙት ሰዎች በሙሉ እሷ ነፍሰ ገዴ እንዳልሆነች በመናገር ልታሳምናቸው ትሞክራለች። ፋራንም ለሰዎቹ እንዲያስረዳቸው በጠየቀችው ሰዓት ላይ የእሱ መናገር ምንም አይነት ለውጥን እንደማይፈጥር ከነገራት በኋላ ሁሉም የከተማው ሰዎች ስቱዋርት በሞተ ሰዓት ላይ እሷ አጠገቡ ስለነበረች ገዳይዋ እሷ እንደሆነች እንደሚያስቡ ይነግራታል። በመናደድም ቲሊም ከዛ ሮጣ ትሄዳለች። ቴዲ፣ ሞሊና ባርኒም እሷን ተከትሏት ይመጣሉ። በዛን ሰዓትም ባርኒም ቲሊ ወደ ጎን ብቻ እንደተንቀሳቀሰች ይናገራል። እሷም ከዛ በምትሄድበትም ሰዓት ላይ እየጮኸም ስቱዋርት የሞተው በራሱ እንደሆነ መናገር ይጀምራል። ከዚያም ቴዲ ወደ ቲሊ በመቅረብ በዛን ቀን ስለተፈጠረው ነገር እንድታስታውስ ይነግራታል። እሷ እንዳልገደለችውን በመናገርም ሊያስረዳት ይሞክራል። ስቱዋርት ብዙ ጊዜ እንደ ጎሽ ሕፃናትን ይሟታ እንደነበረ ይነግራታል። ልክ በዚህ ሰዓት ላይም ቲሊም ስትዋርት በጭንቅላቱ ሆዷን ሊመታት እየሮጠ ሲመጣ ታስታውሳለች። እናም እንዳይመታተም ወደ ጎን ሽልትለዋለች። ይህም በጭንቅላቱ ከግድግዳው ጋር እንዲላተምና ይህም አንገቱ እንዲሰበር ካደረገው በኋላ ወዲያውኑ እንዲሞትም አድርጎታል። ከዛ በተጨማሪም ቴዲ ማርኒ ከሩቁ ሆኖ ሁሉንም ነገር ይከታተል እንደነበረም ይነግራታል። ቢሆንም አይምሮው መምተኛ ስለነበረ ግን ሰዎች የነገራቸውን ነገሮች ሊያምኑት ፈቃደኛ አልነበሩም። ቲሊም እውነቱን ከተረዳች በኋላ ማልቀስ ትጀምራለች። እናም ቴዲም ያጽንናታል። በዚያን ቀን ማታም አብረው ያድራሉ። ከዚያም ውጪ ወጥተውም በመጋዘኑ ላይ ተኝተው ጊዜ ማሳለፍ ይጀምራሉ። በዚህ ጊዜም ቴዲ በድጋሚ ቲሊን እንድታገባ ይጠይቃታል። እሷም እንደተረገመችም ቀድማ ትነግረዋለች። ቴዲም ይንን በመስማትም በእርግማን እንደማያምንና ይህ ሁሉ ነገር በጭንቅላቱ የፈጠረችው ነገር እንደሆነ ይነግራታል። ምንም እንኳን ልታስቆመው ሞከረ እንጂ ነገር ግን ቴዲ ከመጋዘኑ ወደታች ይዘላል። ነገር ግን መጋዘኑ በእህል የተሞላ ስለነበረ ዘሎ ወደ ውስጥ ሲገባ እዛው ትንፋሽ አጥሮት እንዲሞት ያደርገዋል። ቴዲ ከሞተ በኋላም ቲሊ የቴዲን እናት ታገኛታለች እናም በቀብር ስነ ስርዓቱ ላይም ታግዛታለች። ከቀናት በኋላ ሞሊ ወደ ሱፐርማርኬት በሄደችበት ሰዓት ላይ እዛ የተሰበሰቡት የከተማው ሴቶች ቴዲን የገደለችው ቲሊ እንደሆነች በመናገር ይህ እርግማንም ከእሷ እንደማይወጣም ይናገራሉ። የተናደደችው ሞሊም ቴዲ የሞተው ለቲሊ ያለው ፍቅር ከተማው ለእሷ ከሚያሳየው ጥላቻ በላይ እንደሆነ ለማሳየት ሲሞክር እንደሆነ ትናገራለች። ወደ ቤት ስንመለስ እስካሁን ድረስ ከሀዘን ልትወጣ ያልቻለችውን ቴሌ ሞሊ መጣ ትቀሰቀሳታለች። ከዚህ ህመም ስሜት ውስጥ እንድትወጣም በቻለችው ያክል እየረዳቻት ትገኛለች። ሞሊ አሁን የአይምሮ ህመሟ እየተሻለች ስለመጣ የተፈጠሩ ነገሮችን ማስታወስ ጀምራለች። ኤቨንንም ያገኘችው በ20 ዓመቷ እንደሆነ ትናገራለች ወዲያውኑም ነበር ከሱ ያረገዘችው፣ ነገር ግን አልተጋቡም። ምክንያቱም ኢቨን ይፈልግ የነበረው ከሷ ልጅ ነበር የሚፈልገው ወንድ ልጅ ሆኖ ሳለ የተወለደችው ሴት በሆነችበት ሰዓት ላይ ሞሊን በመተው ሀብታም የነበረችውን ሜሪ ጎልድን ሄዶ ሊያገባ ችሏል። በቀጣዩ ቀን ገርትሩድ እና አማቷ ወደ ቲሊ ቤት ይመጣሉ። ለድራማው ውድድርም ጥሩ ልብስን እንድትሰራላቸውም ነበር የጠየቋት ቢሆንም ቲሊ ግን እንደነሱ ላሉ ራስ ወዳድ ሰዎች ልብስን ከመስራት ይልቅ ራሷን ብታጠፋ እንደምትመርጥ በመናገር ከቤት ታስወጣቸዋለች። ከወጡ በኋላም ሞሊ ለቲሊ ያላ የመሰረታትን የልብስ መስራት ችሎታ በመጠቀም የከተማውን ሰዎች በሙሉ የምታሸንፍበት አንድ ፕላን እንዳላት ነግራታለች። ከዚህ አጋጣሚ በኋላ ሞሊ ጓደኛዋን እርማን ሄዳ ታገኛታለች። እሷ ፖስታውን እንድትልክ የከተማው ሰዎች ስለማይፈቅዱላት እርማም እንድትልክላትም የሆነ ፖስታን ሰጣታለች። ሲገለጥም ይህንም ፖስታ ትልክ የነበረው በድራማ ውድድር ላይ ለሚሳተፉት ለተቃራኒው ቡድኖች ነበረ እና የላከችላቸውም ቴሊም በመምሰል ነበረ። ከመሄዷ በፊትም ለእርማ የቸኮሌት ኬኩን ሰጣታለች። በመንገዷ ላይ ግን ሞሊ ህመማ የነሳባትና ተወድቃለች። ይህም ወዲያውኑ እንድትሞትም ነበር ያደረጋት። ይህም ቴዲ ከባድ ድብርት ውስጥ እንድትገባም ነበር ያደረጋት። በዚያን ቀማታም ከፋራን ጋር አንድ ላይ በመሆን በብዛትም ትጠጣለች። ይህ በእንዲህ እንዳለ ቢውላ ከነሱ በቅርብ ርቀት ሆና እነሱን መከታተል ትጀምራለች። የቢውላ መኖርንም ሳታቀም ቲሊ ዘፈን ማጫወቻውን ከላይ ወደ ታች ትጥሏለች። ይህም ቢውላንም ይመታትም ነበረ። በቀጣዩ ቀንም ለመታከም ስትለም ወደ ሜልቦርን ታመራለች። ቢሆንም ፋራት ግን ይልካት የነበረው ወደ ጥገኝነት ስፍራ ነበረ። ይህ በእንዲህ እንዳለ ኦማን ወይም የከተማው ኬሚስት ድሮ ቲሊን ያሰቃያት የነበረው መምህር በቤቱ ጀርባ በሚገኝ የጭቃ ማጥ ውስጥ ይገባና ይሞታል። ሚስቱ አርማ በሞሊት ተሰርቶላት የነበረው ኬክ ላይ ትኩረቷ ስለነበረ እሱን ልታድነው አልቻለችም ነበረ። የኬሚስቱ ረዳትም የኬክ የተሰራው በነሞሊ ቤት መሆኑን ባወቀችበት ሰዓት ላይ ለኦማን ሞትም ቲሊን ተጠያቂ ማድረግ ይጀምራሉ። ሁሉም የከተማው ሴቶችም በድጋሚ እሷን በገዳይነት መጠርጠር ይጀምራሉ። ቢሆንም በዚህ ጊዜ ግን ሰርጅን ፋራት ይከላከልላታል። በዚህም ምክንያትም ከከተማው እንዲባረርም ይደረጋል። በቀጣዩ ቀን ቲሊ ሜሪጎልድን ለማየት ትሄዳለች። ስለ ኤቨንም የቀድሞ የጋብቻ ሁኔታዎችም ያለውን ሚስጥር በሙሉም ትነግራታለች። ይህም ሜሪ ጎልድን ያናንድዳት ነገር ሲሆን ኤቨንም ከስራ ወደ ቤት በሚመለስበት ሰዓት ላይ እግሩን በቢላ በመቁረጥ ሲሞት እየደማ እንዲሞት ተው ትሄዳለች። በሌላ በኩል ለድራማው የሚወዳደሩት ቡድኖች ወደ ቲሊ ቤት ይመጣሉ። ከዚህ በፊትም የላከችላቸውን መልእክት እንደተመለከቱትና እንደተቀበሉትም ይነግሯታል። ምክንያቱም እሷ ምርጥ ዲዛይነር ነች። ቲሊም ደብዳቤውን በተመለከተችበት ሰዓት ላይ ይህንን ያደረገችው እናቷ ሞሊ እንደሆነች ትገነዘባለች። ይህን ሁላ ነገርም ለእሷ ስታቅድላት ነበረ። ስለዚህም ከእነሱ ጋር ለመስራትና ውድድሩንም እንዲያሸንፉ ለማድረግም ትወስናለች። ከጥቂት ቀናት በኋላ የዳንገታር ሴቶችም ለውድድሩ ይሄዳሉ። ልክ በዛን ሰዓት ላይ ነው ለተቃራኒ ቡድኖች ልብስ የሰራችላቸው ቲሊ እንደሆነች ይገነዘባሉ። ወደ ዳንጋታር ስንመለስ ቲሊ ከከተማው ለቃ ልትወጣ ስትል እንመለከታታለን። ነገር ግን ከመውጣቷ በፊት ቤቷን አቃጥሏለች። እናም ጋዙጥ ተነቅሮ የነበረውንም ጨርቅ ከቤቷ ጀምሮ እስከ ከተማው ዋና መንገድ ድረስ ትዘረገዋለች። ከዚህ በኋላም እርግማኗ እንደጠፋ ከተናገረች በኋላ ወደ ፓሪስ በባቡሯ ለመሄድ ትወሰናለች። የዳንጋታር ሰዎችም በውድድሩ ከተሸነፉ በኋላ ወደ ከተማቸው ሲመለሱ ሙሉ ከተማቸውና ቤቶቻቸው በሙሉ እንደተቃጠለ ለከታሉ። እዚህ ጋርም ፊልሙም ያበቃል። ይህን ይመስል ነበረ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው